ዮንግ የህይወትን ውስብስብ ፈተናዎች ለማሸነፍ የአእምሯችንን ጥልቅ ማዕዘኖች እንዴት ማሰስ እንደምንችል በማሳየት እጅግ ጠቃሚ የሆነ ቅርስ ትቶልናል። ከሚገጥሙን ስሜታዊ ትግሎች አንዱ ሕይወታችንን ጥለው ቢሄዱም በአእምሯችን ውስጥ የማያቋርጥ ቦታን መያዛቸውን የሚቀጥሉትን ሰዎች እንዴት መተው እንዳለብን መማር ነው። በንቃተ ህሊናችን ውስጥ የማያቋርጥ ጥላ የሆነን ሰው እንዴት መተው እንችላለን? ይህ ጥልቅ የሰው ልጅ ጥያቄ ነው እና ዮንግ ይህንን ለመረዳትና ለመፈወስ እንድንችል ቁልፍ ግንዛቤዎችን ይሰጠናል። አንድ ሰው በአእምሮአችሁ ውስጥ የሚቆይበት ምክንያት የግድ በፍቅር ወይም የቁርኝት ሳይሆን ያ ሰው የጠለቀ ነገር ምልክት ስለሆነ ነው። ምናልባት ያልተፈወሰ ቁስልን፣ ፍርሃትን፣ አለመተማመንን ወይም እናንተን የጨቆናችሁን የራሳችሁን ክፍል የሚወክል ይሆናል። ካርል ዮንግ እንደሚለው ንቃተ ህሊናችን ከእኛ ጋር ለመገናኘት ምልክቶችን ይጠቁማል። ለመተውና ለመርሳት የምንታገላቸው ሰዎች በእውነቱ ያልተፈቱ የስነ ልቦናችንን ገጽታዎች የሚያንጸባርቁ መስታወቶች ናቸው። ስለዚያ ሰው ስታስቡ ምን አይነት ስሜቶቻችሁ ይቀሰቀሳሉ? ሐዘን፣ ቁጣ፣ ናፍቆት ነው ወይስ የሁሉም ነገር ድብልቅልቅ? እነዚህ ስሜቶች ከንቃተ ህሊናችሁ የወጡ ምልክቶች ናቸው። ስለሌላ ሰው ብቻ ሳይሆን የሚያመለክቱት በውስጣችሁ ስለሚንቀሳቀሰው ነገርም ነው። ዩንግ እነዚህን ስሜቶች ለማፈን ከመሞከር ይልቅ እንድንመረምራቸው ይጋብዘናል። አእምሯችሁ ምን ታሪክ ሊነግራችሁ እየሞከረ ነው? ራሳችሁን ጠይቁ። እነዚህን ምልክቶች ችላ ማለት መከራን ያራዝማል። በታማኝነት መጋፈት ግን የነፃነት የመጀመሪያ እርምጃ ሊሆን ይችላል። የመልቀቅ ወይም የመተው ሂደቱ የሚጀምረው የሰው በሕይወታችሁ ውስጥ ቋሚ የሆነ ቦታ ለመያዝ ወደ አእምሯችሁ እንዳልገባ በመቀበል ነው። ነገር ግን ይህንን መቀበል ማለት ተሸንፋችኋል ማለት አይደለም፣ ራሳችሁን በብልጫ እየመረጣችሁ ነው ማለት ነው። ብዙ ጊዜ አንድን ሰው በአእምሯችን እናቆየዋለን፣ ምክንያቱ ደግሞ ፍላጎታችን ሊሆን እንደሚችል በማሰብ ነው። ቢሆንስ ብለን እያሰብን በአእምሯችን ውስጥ ፈጽሞ የማይፈጸሙ ታሪኮችን እንፈጥራለን። ይህ ካለፈው ጋር ያለን ቁርኝት የአሁኑን እንዳንቀበልና የወደፊቱን የተለየ ነገር እንዳናስብ ያደርገናል። ንቃተ ህሊና እንደ ዝምተኛ ጓደኛ በመሆን በጉዟችን ለማደግ ምን መጋፈጥ እንዳለብን ያሳየናል። ያ ሰው በአእምሯችሁ ውስጥ ካለ ራሳችሁን ጠይቁ። ከዚህ ተሞክሮ ምን ትምህርት ማግኘት አለብኝ? የትኛው ክፍል ፈውስ ወይም ለውጥ ያስፈልገዋል። እነዚህን ጥያቄዎችን ለመመለስ ቀላል አይደለም፣ ነገር ግን ወደፊት ለመራመድ አስፈላጊ ናቸው። እነዚህ ሰዎች በውስጣችን የሚገልጡትን ጥላዎች ለመጋፈጥ ብዙ ጊዜ በሐሳብ እንያዛለን። ይህም ጥላ ዮንግ እንደገለጸው እነዚያን ለማየት የማንመርጣቸውን የስብዕናችንን ክፍሎች ያቀፉ ናቸው። እነዚህም ተቀባይነት የላቸውም ብለን ስለምናምን የገፋናቸው የራሳችን ገጽታዎች ናቸው። ነገር ግን ይህንን ጥላችንን የበለጠ በገፋነው መጠን በሕይወታችን ላይ የበለጠ ቁጥጥር ይኖረዋል። አእምሯችሁን የሚይዘው ሰው እናንተ ማዋሃድ የሚያስፈልጋችሁ ጥላ የማያቋርጥ ማሳሰቢያ ሊሆን ይችላል። ከጥላችሁ ጋር መስራት ሲጀምሩ አንድ ኃይለኛ ነገር ይከሰታል። ፍርሃቶቻችሁን፣ ጥርጣሬዎቻችሁን በሌሎች ላይ ማላከክ ታቆማላችሁ። ለተሰማችሁ ስሜት ያንን ሰው ከመውቀስ ይልቅ ለራሳችሁ ስሜት ኃላፊነት መውሰድ ትጀምራላችሁ። ይህ ነፃ የሚያወጣ ድርጊት ነው፣ ምክንያቱም ለዛ ግንኙነት የሰጣችሁትን ኃይል ይመልሳልና። የነፃነት መንገድም ራስን መቻልን ይጠይቃል። እንደዚህ ስለተሰማችሁ ራሳችሁን አትቅጡት። በፈውስ ሂደት ውስጥ እንዳላችሁና እያንዳንዱ ስሜት ዓላማ እንዳለው እወቁ። ከስሜታችሁ ጋር ከመዋጋት ይልቅ ተሞክሮውን እንደ ተፈጥሯዊ አካላችሁ አድርጋችሁ ተቀበሉ። ይህ አካሄድ ሕመምን ከማቃለል በተጨማሪ ስለ ራሳችሁ ጠልቅ ያለ ግንዛቤ እንዲኖራችሁ በር ይከፍታል። ስሜታችሁን በመቀበልና በመመርመር ራሳችሁን ወደ ማወቅ መሠረታዊ እርምጃ ተወስዱታላችሁ። ካርል ዮንግ ወደ ሙሉነት የሚወስደው መንገድ ህመምን ማስወገድ ሳይሆን ህመሙን ማዋሃድ እንደሆነ ያምን ነበር። ህመምን እንደ ተፈጥሯዊ የህይወት ክፍል ስትቀበሉ ትርጉሙንና ትምህርቶቹን ማየት ትጀምራላችሁ። እያንዳንዱ ስሜት እናንተን የሚያስተምር ነገር አለው እና በህይወታችሁ ላይ ምልክት የሚተው እያንዳንዱ ሰው አስተማሪ ነው፣ ምንም እንኳን ትምህርታቸውን ለመቀበል አስቸጋሪ ቢሆንም። ጥላችሁን ማዋሃድ ከራሳችሁ ጋር ብቻ ሳይሆን በዙሪያችሁ ካለው ዓለም ጋር ያለውን ግንኙነት ይለውጣል። ለህመማችሁ ሌሎችን ማውቀስ ስታቆሙ ሰዎችን የፍርሃታችሁ ወይም የፍላጎታችሁ መስታወት አድርጋችሁ ሳይሆን እንደ ማንነታቸው ማየት ትጀምራላችሁ። ይህ የአመለካከት ለውጥ ኃይለኛ ነው፣ ምክንያቱም ከሰዎች ማረጋገጫን ከመፈለግ ወይም ሰዎችን ከመቆጣጠር ፍላጎት ይልቅ በመተማመን ላይ በተመሰረተ መንገድ ከሌሎች ጋር እንድትገዳኙ ያስችላቸዋል። አንድን ሰው መልቀቅ ወይም መተው ማለት ለእናንተ ያለውን ነገር ሁሉ መርሳት ማለት እንዳልሆነ መረዳት በጣም አስፈላጊ ነው። ወደ ፍጻሜው የሚመጡትም ግንኙነቶች እንኳን የታሪካችሁ አካል ናቸው። እነሱም መካድ የራሳችሁን የማንነት ክፍል እንደ መካድ ነው። ሆኖም እነዚህን ትውስታዎች እናንተን እንዲገልጹ ሳትፈቅዱ ማክበር ትችላላችሁ። ዮንግ ያለፉት ጊዜያት እናንተን ለማጥመድ የታሰቡ ሳይሆኑ እናንተን ለመምራት እንድታድጉ ለማድረግና ወደፊት እንድትራመዱ ለመርዳት የታሰቡ እንደሆኑ ይናገራል። ዮንግ ትቶልን ካለፈው የለውጥ መሳሪያዎች አንዱ የውስጠ እይታ ልምምድ ነው። ከራሳችሁ ጋር በጸጥታ ለመቀመጥና ያ ሰው በሕይወታችሁ ውስጥ በሚወክለው ነገር ላይ ለማሰላሰል ጊዜ ስጡ። ይህ ሰው ምን አይነት ስሜቶችን ይቀሰቅሳል? ስለ እሱ በምታስቡበት ጊዜ ግልጽ የሚወጡት የትኞቹ ገጽታዎቻችሁ ናቸው? ይሄ ሁል ጊዜ ቀላል አይደለም፣ ነገር ግን ለምን ከእነሱ ጋር እንደተቆራኛችሁ ለመረዳት ወደፊት ለመቀጠል ግልጽነትን ይሰጣችኋል። ነፃ መውጣት ቀጥተኛ ሂደት አይደለም። አንዳንድ ቀናት እንዳለፋችሁና ወደፊት እንደተራመዳችሁ ይሰማችኋል እና በሌሎቹ ቀናት ደግሞ ጠንካራ ስሜቶች ተመልሰው ይመጣሉ። ዮንግ ግላዊ ዕድገት በቅስፈት ሳይሆን በሂደታዊ ደረጃዎች እንደሚከሰት ያስታውሰናል። ስሜታችሁን በተጋፈጣችሁ ቁጥር የራሳችሁን ጥልቅ ክፍል እየፈወሳችሁ ነው። በተጨማሪም የፈውስ ሂደታችሁን በሚደግፉ አካባቢ ራሳችሁን መክበብ በጣም አስፈላጊ ነው። ጊዜያችሁን የሚጋሯችሁ ሰዎች በጉልበታችሁና ደህንነታችሁ ላይ ከፍተኛ ተጽዕኖ አላቸው። ዮንግ ግንኙነታችን የውስጣዊ ሁኔታችን ነጸብራቅ እንደሆነ ያምን ነበር። እናንተን በማያበረታቱ ወይም አሉታዊ አስተሳሰቦችን በሚያጠነክሩ ግለሰቦች ራሳችሁን መክበብ ወደፊት መሄድን በጣም ከባድ ያድርገዋል። በምትኩ እናንተን በሚያነሳሱ፣ ዋጋችሁን በሚያስተውሉና ማደጋችሁን እንድትቀጥሉ በሚያበረታቱ ግንኙነቶች ውስጥ ሁኑ። የመልቀቅ ወይም የመተው ሂደት ማንነታችሁን እንደገና መወሰንንም ያካትታል። ብዙ ጊዜ የራሳችንን ስሜት ከግንኙነት ወይም በህይወታችን ውስጥ ካለ ሰው መገኘት ጋር እናያይዘዋለን። ያለ እነርሱ ያልተሟላንን ብለን እናምናለን። ነገር ግን እውነተኛ ሙሉነት ከውጭ ምንጮች አይመጣም፣ ከራሳችን ጋር ካለን ግንኙነት የመጣ ነው እንጂ። ከራሳችሁ ጋር እንደገና ስትገናኙ ሙሉነት እንዲሰማችሁ ሌላ ማንንም እንደማትፈልጉ ትገነዘባላችሁ። ራሳችሁን እንዲህ ብላችሁ ጠይቁ። ከዚህ ግንኙነት ውጪ እኔ ማን ነኝ? በዚህ ሰው ላይ ሳተኩር የተውኳቸው ህልሞች፣ ፍላጎቶችና ችሎታዎች የትኞቹ ናቸው? የተዋችኋቸውን ዓላማዎች እንደገና ለማግኘት ለራሳችሁ ፍቃድን ስጡት። ከዚህ ሂደት በኋላ የሚመጣውን የራሳችሁን እትም ከበፊቱ የበለጠ ጠንካራ፣ ጥበበኛና የበለጠ ትክክለኛ ሆኑ ልታገኙ ትችላላችሁ። ከራሳችሁ ጋር እንደገና ስትገናኙ የኃይላችሁን ለውጥ ማስተዋል ትጀምራላችሁ። የተሸከማቸው ስሜታዊ ሸክም መበታተን ይጀምራል እና በእሱ ቦታ ላይ የፍቅር የብርሃንና ግልጽነት ስሜት ማበብ ይጀምራል። ይህ የመተው ኃይል ነው፤ ካለፈው ሸክም ነፃ የሚያወጣችሁ ብቻ ሳይሆን ለአዳዲስ አማራጮችም ክፍት ያደርጋቸዋል። ካርል ዮንግ በአንድ ወቅት እንዳሉት ሕይወት ማለት መከራን ማስወገድ ሳይሆን በእያንዳንዱ ልምምድ ውስጥ ትርጉም ማግኘት ነው። እና ይህንን ትርጉም ስታገኙ አንድ አስማታዊ ነገር ይከሰታል። ህመማችሁን ወደ ጥበብ ትለውጣላችሁ። በዚህ ሂደት ውስጥ የእናንተን ውስጣዊ ግንኙነት የሚያጠናክሩ ልምዶችን ማዳበር በጣም አስፈላጊ ነው። አንዱ ኃይለኛ መሳሪያ መጻፍ ነው። ሐሳባችሁን በወረቀት ላይ ለማስቀመጥ ትንሽ ጊዜ ውሰዱ። ስሜታችሁን በነፃነት እንዲፈስ በማድረግ ያለ ገደብ ጻፉ። ራሳችሁን እንዲብላችሁ ጠይቁ። የግንኙነት ስለ ራሴ ምን አስተምሮኛል? የትኞቹን የራሴን ክፍሎች መቀበል እፈልጋለሁ? የትኞቹን ክፍሎቼንስ ፈውስ ያስፈልጋቸዋል? ይህ ልምምድ ግልጽነትን ብቻ ሳይሆን በውስጣችሁ የያዛችሁትን ስሜቶች ለመልቀቅ ወይም ለመተው እንደ ሰርጥ ሆኖ ያገለግላል። ሌላው ኃይለኛ ልምምድ ምሳሌያዊነት ነው። ይህን ግንኙነት አጥብቃችሁ እንደያዛችሁት ገመድ እየለቀቃችሁት እንደሆነ አድርጋችሁ አስቡት። ወደ ኋላ እንዲጎተታችሁ ያደረጋችሁን ህመሞች፣ መቆራኘትና ተስፋዎች በመሸከም ጥሏችሁ ሲሄድ ተመልከቱ። በእሱ ቦታ ባዶውን ቦታ የሚሞላ አንጸባራቂ ብርሃን በአይለ ህሊናችሁ ተመልከቱ። ይህም መታደሳችሁን ያመለክታል። የዚህ አይነት ልምምዶች ተምሳሌታዊ ብቻ አይደሉም፤ በአእምሯችሁና በጉልበታችሁ ላይ እውነተኛ ተጽዕኖ አላቸው። ከሁሉም በላይ ለራሳችሁ ታጋሽ ሁኑ። የፈውስ መንገድ አልጋ ባልጋ አይደለም። ትልቅ እድገት እንዳደረጋችሁ የሚሰማችሁና ሌላ ጊዜ ደግሞ ወደ ኋላ የምትሄዱ ያህል የሚሰማችሁ ቀናት ይኖራሉ። ግን አስታውሱ እያንዳንዱ እርምጃ ትንሹም ቢሆን የእድገታችሁ አካል ነው። ዮንግ ነፍስ የእሷ የሆነ የፈውስ ዘይቤ እንዳላት ያምን ነበር፣ እና ሂደቱን ማስገደድ የበለጠ ተቃውሞን ብቻ ይፈጥራል። ይህንን ፈተና ለማሸነፍ ጊዜንና የራሳችሁን ችሎታ ማመንና መማር በጣም አስፈላጊ ነው። አንዴ ራሳችሁን ከአባሪነት ማላቀቅ ከጀመራችሁ በእውነት ያልተለመደ ነገር ይከሰታል። ሕይወትን ሙሉ በሙሉ በአዲስ እይታ ማየት ትጀምራላችሁ። ዮንግ ይህንን የመለያየት ሂደት ወደ ሙሉ የመሆን ጉዞ በማለት ጠቅሶታል። ማንነታችሁን ከሚያዛቡ ውጫዊ ተጽዕኖዎች የጸዳ ማንነታችሁን ማወቅ ጥልቅ የነጻነት ልምድ ነው። ወደ ራሳችሁ ይመልሳችኋል። በቂ መሆናችሁን እንድትገነዘቡ ሁልጊዜም በቂ እንደሆናችሁና ሙሉ ስሜት እንዲሰማችሁ ከማንም ጋር መጣበቅ አያስፈልግም። በዚህ ደረጃ ድብልቅ ስሜቶችን ማየት የተለመደ ነው። በአንድ በኩል ደስታና ነፃ መውጣት አለ። በሌላ በኩል ግን የማይረጋጋ የባዶነት ስሜት ሊኖር ይችላል። ሆኖም ባዶነት የሚያስፈራ አይደለም ልትቀበሉት የሚገባ ነው። በአዳዲስ ልምዶች፣ ትርጉም ያላቸው ግንኙነቶችና ትኩስ ሕልሞች ለመሞላት ዝግጁ የሆነ ለም ቦታ ነው። ካርል ዮንግ ባዶነት ለፈጠራ መቅደም እንደሆነ ያምን ነበር። ስለዚህ እሱን ከመቃወም ይልቅ ራሳችሁን ለማደስ እንደ ዕድል ተጠቀሙበት። የዚህ ሂደት ታላቅ ስጦታዎች አንዱ ከእውነተኛ የራስ ማንነት በመነሳት ከሌሎች ጋር የመገናኘት ችሎታ ነው። ተቀባይነት ለማግኘት ብቻ ማረጋገጫ መፈለግና የራሳችሁን ክፍሎች መደበቅ አያስፈልግም። ይህ ግንኙነታችሁን ብቻ ሳይሆን ከእናንተ ጋር በትክክል የሚጣጣሙ ሰዎችን ይስባል። እውነተኛ ራሳችሁን ለዓለም ስታቀርቡ፣ አጽናፈ ዓለም ከእውነታችሁ ጋር የሚስማሙ ግንኙነቶችንና ዕድሎችን በማምጣት ምላሽ ይሰጣል። በእውነተኛነት መኖር ስትጀምሩ፣ ጥልቅ ለውጥ የሚያመጣ ነገር ያጋጥማችኋል። ዋጋችሁን ወይም ማንነታችሁን ለመግለጽ ያለፈውን ነገር መያዝ አያስፈልጋችሁም። ካርል ዮንግ አብዛኛው ስቃያችን የሚመጣው እኛ ከምንፈጥረው ነገር ይልቅ ያጣናውን በመለየት እንደሆነ ያምን ነበር። ይህ የአመለካከት ለውጥ ህይወታችሁን እንድትቆጣጠሩና ባለፈው ነገር ተይዛችሁ ከመቆየት ይልቅ ወደፊት ባለው ነገር ላይ እንድታተኩር ያስችላችኋል። አሁንም ከአእምሯችሁ ውስጥ አልወጣ ያለን ሰው ለማሸነፍ ዋናው ነገር እነርሱ መርሳት ሳይሆን እነዚህ ሰዎች ለእናንተ ምን ማለት እንደሆኑ በመማርና በመረዳት ለዕድገታችሁ በመጠቀም ነው። ያደረጋችሁት እያንዳንዱ ግንኙነት፣ እያንዳንዱ ልምድ ጥሩም ይሁን መጥፎ በሕይወታችሁ ውስጥ ዓላማ ይኖረዋል። ዮንግ ከሌሎች ጋር ያለን ግንኙነት ልክ እንደ መስታወት እንደሆነ ያስተምረናል። እስካሁን ሙሉ በሙሉ ያላወቅናቸውን የራሳችንን ክፍሎች ያሳየናልና ይህንን ስትረዱ ህመምን ወደ እድገት ትለውጣላችሁ እና አንድ ጊዜ የጠፋ የሚመስለው ነገር ወደ መስፋፋት እድል ይለወጣል። የዚህ ሂደት ወሳኙ አካል ለዚያ ሰው ያስቀመጡትን ግምት ማወቅ ነው። ብዙውን ጊዜ ቁርኝት ስለ ሰውየው ሳይሆን በሕይወታችሁ ውስጥ ስለወከላችሁት ነገር ነው። ምናልባት ለደስታችሁ፣ ለመረጋጋታችሁ ወይም ለባለቤትነታችሁ ስሜት ቁልፉ እነሱ እንደሆኑ ታምኑ ይሆናል። እውነታው ግን ይሁን አጽኖ ሰጥቶ እንደተናገረው ከራሳችሁ ውጭ የምትፈልጉት ነገር ሁሉ በውስጣችሁ እንዳለ ነው። ከራሳችሁ ጋር እንደገና መገናኘት ድፍረትና ወደ ውስጥ ለመመልከት ፈቃደኛ መሆንን ይጠይቃል። ይህ የማይመች ሊሆን ይችላል፣ ነገር ግን በጥልቅ ነፃ የሚያወጣ ጉዞ ነው። የወንግልና አስወግዳቸው የምንሞክረውን ጥላዎች መጋፈጥ አስፈላጊ ስለመሆኑ ተናግሯል። እነዚያን ችላ የምንላቸው የአእምሯችን ገጽታዎችን ማለት ነው። እነሱን ስትጋፈጡ ጥላው ጥላታችሁ እንዳልሆነ ትገነዘባላችሁ። እነሱ ፈውስ የሚያስፈልጋቸውን ክፍላቸውን የሚያሳያችሁ አስተማሪዎች ናቸው እና እናንተ በእውነት ማን እንደሆናችሁ ወደ ጥልቅ ግንዛቤ ይመሯችኋል። በዚህ ጊዜ ራሳችሁን እንዲህ ብላችሁ ትጠይቁ ይሆናል የእኔን ጥላ እንዴት መቋቋም እችላለሁ? አንዱ ውጤታማ መንገድ ራስን በመመልከት ነው። ለሐሳባችሁና ለስሜቶቻችሁ በተለይም በዚያ ሰው ፊት ለሚቀሰቀሱ ትኩረት ስጡ። የተደበቁ ፍርሃቶች ወይም አለመረጋጋቶች አሉ? እነዚህን ነገሮች ራሳችሁን ባለመኮነን በመመልከት ራሳችሁን የሚጎትቷችሁን ነገሮች መረዳትና መላቀቅ ትችላላችሁ። ሌላው ጠቃሚ ዘዴ ይቅርባይነት መለማመድ ነው፣ ለሌላ ሰው ብቻ ሳይሆን ለራሳችሁም ጭምር ብዙውን ጊዜ በግንኙነት ውስጥ ለሰራነው ወይም ባለማድረግ ጥፋተኝነትን እንሸከማለን። ራሳችንን በመሳሰሉት ሐሳቦች እንቀጣለን። የበለጠ ማድረግ ነበረብኝ ወይም የተለየ ሰው ብሆን ኖሮ ብለን እናስባለን። ዮንግ ግን እያንዳንዱ ለምድ ስህተቶችን ቢሆን የእድገት መንገዳችን አካል እንደሆነ ያስታውሰናል። ራሳችሁን ይቅር ማለት የፍቅርና የነፃነት ተግባር ነው። በዚህ ጉዞ ላይ ስትራመዱ አዲስ ስሜታዊ ድንበሮችን መፍጠርም አስፈላጊ ነው። ይህ ማለት መቀዝቀዝ ወይም መራቅ ማለት ሳይሆን ጉልበታችሁን ለመጠበቅ መማር ነው። አንድ ሰው በአእምሯችሁ ውስጥ ያለማቋረጥ እንዲኖር ስትፈቅዱ ኃይላችሁን ትሰጣላችሁ። ያንን ኃይል መልሳችሁ ማግኘት የእናንተ ትኩረትና ጉልበት የት እንደሚያተኩር በጥንቃቄ መወሰንን ይጠይቃል። ይህ እናንተን ለማጠናከር ብቻ ሳይሆን ለወደፊቱ ጤናማና ሚዛናዊ ግንኙነቶችን ያዘጋጃል። የመተው ሂደት የመጨረሻ መድረሻ ሳይሆን ቀጣይ ጉዞ ነው። ወደ ፈውስ የሚወስዱት እያንዳንዱ እርምጃ ወደ እውነተኛው ማንነታቸው ያቀርባቸዋል። በጉዞ ላይ ሕይወት የመስጠትና የመቀበል የመማርና የመልቀቅ ተፈጥሯዊ ምት እንዳላት ታውቃቸዋል። ይህንን ፍሰት ስትቀበሉ ደስተኛ ለመሆን ከምንም ነገር ጋር መጣበቅ እንደማያስፈልጋችሁ ትገነዘባላችሁ። የተሟላ ህይወት ለመኖር የሚያስፈልጋችሁ ነገር ሁሉ በእናንተ ውስጥ አለ። ይህ የነጻነትና ራስን የማግኘት ጉዞን እየቀጠላችሁ ስትሄዱ ያላችሁን ዋጋና በሰላም የመኖር መብታችሁን ማረጋገጫ መሆኑን ታስታውሳላችሁ። ካርል ዮንግ ካለፈው ጋር የማያቋርጥ ትግል ውስጥ ገብታችሁ ስትቆዩ የግል እድገት ሊኖር እንደማይችል አበክሮ ተናግሯል። መተው ማለት የነበረውን መደምሰስ ማለት አይደለም፤ ነገር ግን እነዚያን ልምዶች እንዳስፈላጊ የታሪካችሁ ምዕራፎች ማዋሃድ ማለት ነው። ይህም እናንተን ከመገደብ ይልቅ እንዲያጠናክሯችሁ ያስችላችኋል። የዚህ ሂደት ወሳኝ ገጽታ የራሳችሁን ስሜት ለማዳመጥ መማር ነው። ዮንግ ውስጣዊ ስሜትን ከንቃተ ሕሊና ማጣት ጋር ቀጥተኛ ግንኙነት አድርጎ ገልጾታል። ይህም ለእናንተ ወደሚበጀው ነገር ለመምራት ሁል ጊዜ የሚገኝ የውስጥ መመሪያ ነው። ይሁን እንጂ በዕለት ተዕለት ሕይወት ጫጫታ ውስጥ የድምፅ ብዙውን ጊዜ ሰምጦ ይቀራል። እሱን ለመስማት ክፍተት መፍጠር አስፈላጊ ነው። በማሰላሰልና ዝም ያሉ ጊዜዎችን ከራሳችሁ ጋር በማድረግ ራሳችሁን ለማድመጥ ስትፈቅዱ አእምሯችሁ ወደ ያለፈው ነገር እንደማይወስዳችሁ ታስተውላላችሁ። ወደፊትም ይመራችኋል። ይህ እምነት መሠረታዊ ነው ምክንያቱም ብዙ ጊዜ የማናውቀውን በመፍራት የምናውቀውን የሙጥኝ ማለት ነውና። ዮንግ ግን እውነተኛ እድገት የሚመጣው እርግጠኛ ያልሆኑትን በድፍረት ለመጋፈጥ ስንደፍር ብቻ መሆኑን ያስታውሰናል። የዚህ አቀራረብ ኃይል የእናንተን አመለካከት ብቻ ሳይሆን እውነታውን ለመለወጥ ባለው ችሎታ ላይ ነው። እንደ ዮንግ ገለጻ በውጫዊው ዓለም የምንለማመደው የውስጣችን ዓለም ቀጥተኛ ነጸብራቅን ነው። በስቃይ በብስጭት ውስጥ ከተያዛችሁ እነዚህ ስሜቶች በግንኙነቶቻችሁና በዕለት ተዕለት ልምዶቻችሁ ውስጥ ሊገለጡ ይችላሉ። ነገር ግን በውስጣዊ ማንነታችሁ ላይ በመመስረት በመፈወስና በመተው በሚሰማችሁ ስሜት ላይ ተጨባጭ ለውጥ ማየት ትጀምራላችሁ። ይህ ለውጥ ስሜታዊነት ብቻ አይደለም፣ ኃይልን መላበስም ነው። ራሳችሁን ከአባሪነት ለማላቀቅ በመረጣችሁ ቁጥር በሕይወታችሁ ውስጥ ለሆነ አዲስ ነገር ቦታ እየፈጠራችሁ ነው። ከጓሮ አትክልት ውስጥ አረሞችን እንደማጽዳት ነው። ከእንግዲህ በኋላ የማይጠቅሟችሁን ነገር በማስወገድ አበቦቹ የበለጠ እንዲጠነክሩ ያስችላቸዋል። ከዮንግ በጣም አስደናቂ ጽንሰ ሐሳቦች አንዱ ደግሞ የማሰላሰል ይዘት ነው። ከራሳችሁ ጋር ስታሳልፉ አጽናፈ ዓለም ባልተጠበቀ መንገድ ምላሽ ይሰጣችኋል ወደ ሕይወታችሁ ሰዎችን እድሎችንና አዲሱን ንዝረታችሁን የሚያንጸባርቁ ልምዶችን ያመጣል። በዚህ ደረጃ የታደሰ የዓላማ ስሜት ይሰማችኋል። ከአሁን በኋላ በምትገነቡት እንጂ በአጣችሁት ነገር አትገለጹም። ይህ አዲስ ግቦችን ለማውጣት የተረሱ ፍላጎቶችን ለማሰስና በእውነት ከሚያስደስታችሁ ነገር ጋር ለመገናኘት ኃይለኛ ጊዜ ነው። እራሳችሁን በሚደግፍ ማኅበረሰብ መክበብም ወሳኝ ነው። ዮንግ የውስጥ ሥራ የግል ቢሆንም ጤናማ ግንኙነቶች ለደህንነታችን መሰረታዊ ነገሮች እንደሆኑ ያምን ነበር። እሴቶቻችሁን የሚጋሩ እናንተን የሚያነሳሱና ማደጋችሁን እንድትቀጥሉ የሚገፋፉ ሰዎችን ፈልጉ። እነዚህ ግንኙነቶች ድጋፍን ብቻ ሳይሆን በዚህ ጉዞ ላይ ብቻችሁን እንዳልሆናችሁ ያስታውሷችኋል። በመጨረሻም መልቀቅ ወይም መተው ማለት ስለዚያ ሰው ወይም ግንኙነት ዳግመኛ አታስቡ ማለት እንዳልሆነ አስታውሱ። ትውስታዎች ከጊዜ ወደ ጊዜ እንደገና ሊነሱ ይችላሉ። ዋናው ነገር ለእነሱ ምላሽ ለመስጠት እንዴት እንደምትመርጡ ነው። ወደ ቀድሞ እንዲመልሷችሁ ከመፍቀድ ይልቅ ምን ላይ እንደደረሳችሁና ስላገኛችሁ ጥንካሬ ለማስታወስ ተጠቀሙባቸው። ጥላችሁን በመጋፈጥ አባሪዎችን በመልቀቅና እውነተኛ ማንነታችሁን በመቀበል በእውነት መኖር ምን ማለት እንደሆነ ሕያው ምሳሌ ትሆናላችሁ።